ምዕራፍ አስራ ሁለት ከባለፈው ክፍል የቀጠለ። የዮብ ጓደኞች እንግዲህ ይወቅሱ ዘንድ ጀምረዋል፣ ብዙ ይናገሩታል። ኢዮብም መልስ ሰጠ። ቀጣይ የዮብን መልስ እተረክላችኋለሁ። ምዕራፍ አስራ ሁለት የዮብ መልስ። ኢዮብ መለሰ እንዲህም አለ፣ በእርግጥ እናንተ አይነተኞች ሰዎች ናችሁ። ጥበብም በእናንተ ዘንድ ትፈጽማለች። ነገር ግን እኔ ደግሞ እንደናንተ ልብ አለኝ። እኔ ከናንተ የማንስ አይደለሁም። እንደዚህ ያለ ነገር የሚያውቅ ማነውን! ነውን እግዚአብሔር የጠራሁት እርሱም የመለሰልኝ፣ እኔ ለባልንጀሮቻቸው መሳለቂያ እንደሚሆን ሰው ሆኛለሁ። ጻድቁና ንጹሑ ሰው መሳለቂያ ሆኗል። እርሱ በተወሰነ ዕድሜ በሌሎች እንዲህ ወደቀ። ቤቱም በሀጣን እንዲፈርስ ተዘጋጅቷል። ነገር ግን ማን ክፉ ሆኖ ንጹሕ እንደሚሆን አይመን። እግዚአብሔርን የሚያውቁት እስ ሰዎች እርሱ የሚመረምራቸው አይደሉምን? አሁን ግን እንሰሶች ጠይቅ ያስተምርሁማል። የሰማይንም ወፎች ጠይቅ ይነግርኋል። ለምድር ነገራት እርሷም ትተረጉምልሃለች። የባሕር ዓሣዎችም ያስረድኋል። የእግዚአብሔር እጅ ይህን ሁሉ እንዳደረገ ከእነዚህ ሁሉ የማውቀው ማን ነው? የሕዋን ሁሉ ነፍስ የሰው ሁሉ መንፈስ በእጁ ናትና፣ ጆሮ ነገርን የሚለይ አይደለምን? ጉሩሮስ መብልን የሚቀምስ አይደለምን? በረዥም ዘመን ጥበብ፣ በመኖር ብዛትም ዕውቀትን ይገኛል። በእግዚአብሔር ዘንድ ጥበብና ኃይል አለ፣ ለእርሱ ምክርና ማስተዋል አለው። እነሆ እርሱ ቢያፈርስ ማን ይሠራል? በሰውም ላይ ቢዘጋበት ማን ይከፍትለታል? እነሆ ዝናብ ከሰማይ ቢከለክል ምድርን ያደርቃታል። እንደገና ቤተዋትም ትጠፋለች፣ ትገለባበጣለች። ኃይልና ብርታት በእርሱ ዘንድ ናቸው፣ ዕውቀትና ማስተዋልም ለእርሱ ናቸው። መካሮችን እንዲማርኩ ያደርጋቸዋል፣ የምድር ፈራጆችንም አላዋቂዎች ያደርጋቸዋል። ነገሥታትንም በዙፋን ያስቀምጣቸዋል። ወገባቸውንም በኃይል መታጠቂያ ያስታጥቃቸዋል። ካህናት ጣዖትን እንዲማርኩ ያደርጋቸዋል። የምድር ኃያላንም ይገለባብጣቸዋል። ከታመኑ ሰዎች ቋንቋ ይለውጣል። የሽማግሌዎችንም ምክር ያውቃል። በአለቆች ላይ ውርደትን ያመጣል፣ ትሑታንንም ያድናቸዋል። ጥልቅ ነገርን ከጨለማ ይገልጣል፣ የሞትንም ጥላ ወደ ብርሃን ያወጣል። አሕዛብን ያቅበዘበዛቸዋል ያጠፋቸዋልም አሕዛብ ይገለባብጣቸዋል ያፈርሳቸዋልም የምድር አለቆች ማስተዋልን ይለውጣል በማያውቁትም መንገድ ያቅበዘብዛቸዋል ብርሃንም ሳይኖር በጨለማ ይርመሰመሳሉ እንደ ሰካራምም ይፍገመገማሉ ምዕራፍ አስራ ሶስት እነሆ ይህን ሁሉ ዐይኔ አየች ጆሮዬም ሰማች። እናንተ የምታውቁትን እኔ ደግሞ አውቃለሁ፣ ከእናንተም የምሰንፍ አይደለሁም። ነገር ግን ለእግዚአብሔር እናገራለሁ፣ ከፈቀደም በፊቱ እዋቀሳለሁ። እናንተ ግን የአመፃ ባለመድኃኒቶች ሁላችሁም፣ የክፋት ፈዋሾች ናችሁ። ላዳምጣችሁ አይገባኝም፣ ጥበብ ከእናንተ ጠፍታለችና። አሁን የአፌን ክርክር ስሙ፣ የከንፈሬንም ፍርድ አድምጡ። በውኑ በእግዚአብሔር ፊት የምትናገሩ አይደላችሁምን? በፊቱ ሽንገላን ታወራላችሁን? ከእርሱ ወደ ኋላ ትመለሳላችሁን? እስኪ ራሳችሁ ፍረዱ። እርሱ ቢመረምራችሁ መልካም ነው። ይህን ሁሉ በኃይላችሁ ስታደርጉ ራሳችሁን ከእርሱ ጋር አንድ ታደርጋላችሁና፣ በስውር ለሰው ፊት ብታደሉ ዘለፋ ይዘልፋችኋልና ጥንቱን ኃይሉ አያስፈራችሁምን ግርማ ውስጥ ከእርሱ ዘንድ አይወድቅባችሁም ምን! ምሳሌያችሁ እንደ አመድ ኃላፊ ነው፣ ስጋችሁም እንደ ትቢያ ነው። ዝም በሉ፣ እናገርም ዘንድ ተውኝ፣ ከቁጣዬም ልረፍ። ስጋዬ በጥርሴ እይዛለሁ፣ ሕይወቴንም በእጅ አጥብቄ አኖራታለሁ። እንደሆ ኃይሉ እጁን በኔ ላይ ቢጭን፣ እርሱ እንደጀመረ እናገራለሁ፣ በፊቱም እዋቀሳለሁ። ዝንጉ ሰው በፊቱ አይገባምና እርሱ መድኃኒት ይሆነኛል። ነገሬን ስሙ፣ ነገሬን ስሙ፣ ስሙ፣ እኔ በጆሮአችሁ እነግራችኋለሁና። እንሆ ወደ ፍርዴ ቀርቤአለሁ፣ ጽድቄም እንደምትገለጥ አውቃለሁ። አሁን ፍጻሜ ዝምል ዘንድ ከእኔ ጋር የሚፋረድ ማን ነው? ነገር ግን ሁለት ነገር ስጠኝ፣ በዚያ ጊዜ ከፊት አልሰወርም። እጅህ ከኔ አርቅ ግርማኻት ታስደንግጠኝ። ከዚህ በኋላ ትጠራኛለህ እኔም እመልስልሃለሁ፣ ወይም አንተ ተናገር እኔም እመልስልሃለሁ። ኃጢአቶቼ እና በደሌ ምን ያህል ናቸው? ምን ያህል እንደሆኑ አስታውቀኝ። ፊትህ ከኔ የሰወርህ እንደ ጠላትም የቆጠርከኝ ስለምን ነው? በንፋስ እንደ ረገፈ ቅጠል ታፈሰኛለህ? ወይንስ በንፋስ እንደሚወሰድ ብቅ ታሳድደኛለህን? ክፉ ነገርን ጽፈህብኛልና የልጅነቴንም ኃጢአት ተቆጣጥረህ አስታጥቀኸኛልና እግሮቼ በድጥ አሰነካከልህ፣ ሥራዬንም ሁሉ መረምረሃል። እግሬም በቆመች ጊዜ ተውኸኝ። እኔ እንደ አረጀ ረሰዋት ብልም እንደሚበላው ልብስ ነኝ። ምዕራፍ 14 ከሴት የተወለደ ሟች ሰው የሕይወቱ ዘመን ጥቂት ነው። የቁጣ መከራንም የተሞላ ነው። እንደ አበባ ይወጣል ይረግፍማል፤ እንደ ጥላም ያልፋል እርሱም አይኖርም። እንደዚህስ ያለ ሰው አንተ የምትመረምረው አይደለህምን? በፊትህ እስርሱን ወደ ፍርድ ታገባዋለህን? ከርኩሰት የሚነጻ ማን ነው? አንድ ሰው እንኳ የለም። በምድር ላይ አንድ ቀንም እንኳን ቢኖር ወሮቹም በአንተ ዘንድ የተቆጠሩ ናቸው፣ ዘመኑም ወስነህ ትሰጠዋለህ እርሱም ከዚያ አያልፍም። እንደ ምንደኛ ሕይወቱን ይጠባበቃት። ያርፍ ዘንድ ከእርሱ ዞር በል። ዛፍ ቢቈረጥ ደግሞ ያቈጠቁጥ ዘንድ ተስፋ አለው፣ ቅርንጫፉም አያልቅም። ስሩም በምድር ውስጥ ቢያረጅ፣ ግንዱም በጭንጫ ውስጥ ቢሞት፣ ከውሃ ሽታ የተነሳ ያቈጠቁጣል፣ እንደ አዲስ ተክልም ያፈራል። ሰው ግን ከሞተ ፈጽሞ ይተላል። ሟች ሰው ከሞተ በኋላ እንግዲህ አይኖርም። ባህር ይጎድላል፣ ወንዙም ይነጥፋል፣ ይደርቅማል። ሰው ከተኛ በኋላ ሰማይ እስኪያልፍ ድረስ አይነቃም፣ ከእንቅልፉም አይነሳም። በመቃብር ውስጥ ምነው በጠበካ በጠበቅ ከይኖሩ ቁጣህ እስኪበርድ ድረስ በሸሸካ ይኖሮ? እስከምታስበኝም ምን ነው ቀጠሮ በሰጠህ ይኖሩ የሰው ህይወቱ ዘመን ፈጽሞ ከሞተ በኋላ በሕይወት የሚኖር ቢሆን ዳግመኛ እስኪወለድ ድረስ በትዕግስት በተጣበቅኩ ነበር። በጠራሃኝም ጊዜ በመለስኩልህ ነበር። የእጅህም ሥራ አትናቀኝ። አሁን ግን ኃጢአቶች ቆጥርሃል፣ ከበደሌም አንዲቱን እንኳን አልረሳህም! መተላለፌን በከረጢት ውስጥ አትምሃል። መተላለፌን በከረጢት ውስጥ አትምሃል። ኃጢአቴንም ለብጠህባታል። ተራራ ሲወድቅ ይጠፋል፣ አለቱም ከስፍራው ይፈርሳል። ወኖች ድንጋዮች ይፈቃሉ፣ ወኖች ድንጋዮች ይፍቃሉ፣ ፈሳሾችም የምድሩን አፈር ይወስዳሉ። እንዲሁ አንተ የሰውን ተስፋ ታጠፋዋለህ፣ ለዘላለም ታስወግደዋለህ። እርሱም ያልፋል፣ ፊትህ ትመልስበታለህ፣ እርሱም ትሰደዋለህ። ልጆቹ ቢበዙ አያያቸውም ቢያንሱም አያውቃቸውም። ነገር ግን የገዛ ስጋው በሕማም ይሰቃያል፣ ነፍሱም ታለቅሳለች። ምዕራፍ 15 የአልፋዝ ሁለተኛ ንግግር። ቴሜናዊ አልፋዝም መለሰ እንዲህም አለ። በውኑ ጠቢብ ሰው እንደ ንፋስ በሆነ እውቀት ይመልሳልን? ሆዱስ በስቃይ ይሞላልን? በከንቱ ነገር ወይንስ ከማይጠቅም ንግግር ጋር ይዋቀሳልን? አንተ እግዚአብሔርን መፍራት ትታሃልን? በእግዚአብሔርስ ፊት እንዲህ ያለውን ቃል ትናገራለህን? ከአፍህ ንግግር የተነሳ መጠንህ ይታወቃል፣ ያያለንም ቃል አልለየህም። የሚፈርድብህ አፍህ ነው እንጂ እኔ አይደለሁም። ከንፈሮችህም ይመሰክሩልሃል። በእውኑ ከሰው ቀድመህ የተፈጠርከው ሰው አንተነህን ወይንስ ከተራሮች በፊት ተጸንሰሃልን የእግዚአብሔርን ትእዛዝ ሰምተሃልን ወይንስ እግዚአብሔር አማካሪው አድርጎሃልን ወይንስ ጥበብን ለብቻህ አድርጎልሃልን እኛ የማናውቀውን አንተ ምን ታውቃለህ እኛስ የማናስተውለውን አንተ ምን ታስተውላለህ በእድሜ ከአባተ የሚበልጡ ሽበትም ያላቸው ሽማግሌዎች ከኛ ጋር አሉ ጥቂት ብትበድል ተገረፍ ይህም የተናገርኸው ነገር በአቅምህ አይደለም። ልብህ ስለምን ይዳፈራል? ዐይኖችህ ስለምን ይገለባበጣሉ? በእግዚአብሔር ፊት በቁጣ ትመልስ ዘንድ እንዲህስ ያለ ነገር ካፍህ ታወጣል ዘንድ። ንጹሕ ይሆን ዘንድ ሟች ሰው ማን ነው? ጻድቅስ ሲሆን ዘንድ ከሴት የተወለደ ማን ነው? እነሆ በቅዱሳን እንኳን አይታመንም፣ ሰማይም በፊቱ ንጹሕ አይደለም። ይልቁንስ አጸያፊና የረከሰ ኃጢአትንም እንደውሃ የሚጠጣ ሰው ምንኛ ያንሳል። ሰማይ ልንገርህ፣ እንሆ ያየሁትን እነግርሃለሁ፣ ጠቢባን የተናገሩትን አባቶቻችንም ያልሰወሩትን እነግርሃለሁ። ምድር ለእነርሱ ብቻ ተሰጣለችና በመካከላቸው እንግዳ ሕዝብ አልገባባቸውምና የሃጣን ሰው ዕድሜ በጭንቅ ያልፋል። ለግፈኛ የተመደቡ ዓመታቱም ሁሉ የተቆጠሩ ናቸው። የሚያስደነግጥ ድምፅ በጆሮው ነው። በደህንነት ይኖር ዘንድ ተስፋ በሚያደርግበት ጊዜ ጥፋት ይመጣበታል። ከጨለማ ተመልሶ እንዲወጣ ተስፋ የለውም። ለሰይፍ ኃይል ፈጽሞ ተዳርጓል። ለአሞራዎችም ምግብ ሆኖ ተሰጥቷል። በድን ሆኖ እንደሚቆይም እርሱ ራሱ ያውቃል። የጨለማ ቀንም እንዳውሎ ንፋስ ትወስደዋለች። መከራና ጭንቀት ይመጡበታል። በፊት እንደ ተሳለፈ መኮንን ይወድቃል። እጁን በእግዚአብሔር ላይ ዘርግቷልና ሁሉን በሚችል አምላክ ፊት አንገቱን አደንድኗልና በደንዳና አንገቱና በወፍራሙ በጋሻው ጉብ ጉብ ከውርደት ጋር እየሰገገ ይመጣበታልና በስብም ፊቱ ከድኗልና ስቡንም በወገቡ ላይ አድርጓልና፣ በተፈቱም ከተሞች ውስጥ ይኖራል። ሰውም በሌለባቸው ቤቶች ይገባል። እርሶ ያዘጋጀውንም ሌሎች ይወስዶታል። እርሶ ባለጠጋ አይሆንም፣ ሀብቱም አይጸናም። ጥላውንም በምድር ላይ አያጠላም። ከጨለማም በምንም አያመልጥም። ነፋስም ቅርንጫፎቹን ያደርቃቸዋል፣ አበባዎቹም ይረግፋሉ። ለመኖር ተስፋ አያደርግም ፍጻሜውም ከንቱ ይሆናልና፣ ቀኑ ሳይደርስ መክሩ ይጠፋል። ቅርንጫፉም አይለመልምም፣ ጨርቃውም ይረግፋል። እንደ ወፍራም አበባ ይወድቃል። ለሀጣን ሁሉ ሞት ምስክራቸው ነው። እሳት የጉቦ ተቀባዮችን ቤት ይበላል። በሆዳቸው ጭንቀትን ይጸንሳሉ፣ ከንቱ ነገርም ይወልዳሉ። ሆዳቸውም ተንኮልን ያዘጋጃል። ምዕራፍ አስራ ስድስት ኢዮብም መለሰ፣ እንዲህም አለ።